ጤና ስጥልኝ ውድ ተመልካቾቻችን፣ አማራ ሚዲያ ኮርፖሬሽን ምንትዋብ ፕሮግራማችን ጀምረዋል፣ እንድትከታተሉን በአክብሮት እንጋብዛለን። በመላው ዓለም ለምትገኙ እናቶች እንኳን ለዓለም አቀፍ እናቶች ቀን አደረሳችሁ እንላለን። የዛሬው ፕሮግራማችን ልዩ የምንትዋብ ፕሮግራማችን ነው። ወደ እናንተ የሚደርሰው ዓለም አቀፍ የእናቶችን ቀን ምክንያት በማድረግ ከወይዘሮ ዘውዲቱ ታረቀኝ ጋር ቆይታ እናደርጋለን። ወይዘሮዋ ማናት ለምትሉ ደግሞ ትእግስት ሰጣችሁ ፕሮግራማችን ስትከታተሉ ከሳቸው ጋር ቁም ነገር ታገኛላችሁ። እንድትከታተሉን በአክብሮት እንጋብዛለን። ወይዘሮ ዘውዲቱ አቤት። በጣም አመሰግናለሁ። እኔም በዚህ ለእናቶች ቀን እንግዳ አድርጋችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ዛሬ የማይነግሩኝ ነገር የለም ብዙ ነገር ያወሩኛል። አንቱ እያልኩ ልቀጥል ወይስ እንደው እንደ እናቴስ አይ እንደ እናት መምህርን እናት ብለን ነው የምንጠራ፣ እና እንደ እናትነት አንቺ ብለሽ ብንቀጥል ደስ ይለኛል። ደስ ይለኛል። ስንት ዓመትሽ ነው? እንግዲህ ስልሳ ዓመት ሆነኛል። ለአንቱ በጣም በቅቷል። ለአንቱ በጣም በቅቷል። በቂ ነው። ግን ከእናትነት ቀኑም የእናቶች ቀን በመሆኑ ያው እናትነት እያነሳን ስለምናወራ ያው እንደ እናትነት ቅርበት ሰጠን አንቺ ብትይኝም ደስ ይለኛል። ብዙ ነገር ነው ከአንቺ የምንጠብቀውና ሕይወት እንዴት ተጀመረ ከሚለውን ጀምር ከየትኛው ህይወት ማለት፣ ህይወት ከህፃንነት ከልጅነት ይጀምራል፣ ከትዳር ህይወት ይጀምራል። ሁሉንነስ ደስ ይለኛል። ዛሬ ምስጢር የለም። ተወልጄ ያደኩት አዲስ ዘመን ነው። እና አባቴ ፍርድ ቤት ሰራተኛ ስለነበረ በወቅቱ ልጆችን ለማስተማር ከፍተኛ ጉጉት ነበረው። ያኔ በየአገሩ የነበረ እስከ ስድስተኛ ክፍል ነበር። እንዳሁኑ ኬጂ መዋለ ህፃናት አልነበረም። ስለዚህ አባታችን ወደ ስራ ሲሄድ ቄስ ትምህርት ቤት ይዞን ይሄዳል። ከአምስት ዓመት ጀምሬ ፊደል ቆጥሬ ያለሁ። ፊደል የቆጠርኩት በቄስ ትምህርት ነው። አቦ ጊዳ መልእክት ዮሐንስ ድረስ ተምር ያለው እኔና ታናሽ ወንድም የሆነን ማለት ነው። ከዛ ፊደል ቆጥረን ከጨረስን በኋላ አባታችን ቁጥር ቤት ውስጥ አስተማረን። ወደ መደበኛ ትምህርት ቤት ስንሄድ ጆሮአችሁን እንዳሁኑ የልደት ካርድ አይጠየቅም። ጆሮ በመንካት ነው። ትምህርት ቤት ለመብላት ብቁ መሆናችን የሚረጋገጠው ጆሮ በመንካት ነበር። እኛ በወቅቱ አባታችን በዛ መንገድ ፊደል አስቆጥሮን ቤት ውስጥ ቁጥር አስተምሮን ስለነበር ጆሮችን አልነካ መንካት አልቻንም። ግን በቃ ጠይቋቸው ሁሉን ይችላሉ በሚል ፊደልም አነበብን፣ ቁጥርም ቆጠርን። ስለዚህ ሰባት አመት ሳይሞላን ወደ ትምህርት ቤት ገባን ማለት ነው። እድሜው ገና ነበር፣ እድሜያችን ገና ነበር። ግን አንደኛ ክፍል ሊያውቀው ከሚገባው በላይ አውቀን ስለነበር ወደ ትምህርት ዓለም ገባን ማለት ነው። ከዛ እስከ ሰባተኛ ክፍል ድረስ ከወላጆቼ ጋር ሁኜ እዛ አዲስ ዘመን ትምህርት ቤት ስማር ከቆየው በኋላ አባታችን በዞሮ ምክንያት ወደ ሌላ ቦታ ሲሄድ እዛ የነበረበት ቦታ ላይ ሰባተኛ ክፍል አልነበረም። ስለዚህ ከዛን ጊዜ ጀምሮ ከወላጆች የተለዩ ማለት ነው ከሰባተኛ ክፍል ጀምሮ አስራ አራት ዓመት ጀምሮ 13 ዓመት ቀድመን ነበር የገባ ነው። ቅድም እንዳልኩሽ ከ13 ዓመት ጀምሮ ከወላጆች መለየት ተገደርኩ ማለት ነው እንግዲህ በቃ በልጅነት ከወላጅ በዛን እድሜ ላይ መለየት በጣም ከባድ ነው። ከተለያየ ቤተሰቦች ጋር ከአባቴ እህት ከእናቴ እህት ጋር በመሆን ተምር ያለው እና ያኔ የነበረኝ ለእኔም ለወንድሜም ኃላፊነት ሰጦ ራስን የመምራት ሁኔታ ልጆችን በማሳደግ ላይ ትልቅ እገዛ አድርጎልኛል ብዬ አስባለሁ። ከዛ አስራ ሁለተኛ ክፍል በምደርስበት ሰዓት ውጤት የተጠበቀውን ያህል አላመጣውም። ምክንያቱም እነዚህ ተጽዕኖዎች የፈጠሩብኝ ይመስለኛል። እና ያመጣሁት ውጤት ለሰርቲፊኬት የሚያልፍ አልነበረ እና የብዙዎች አስተያየት ለዛ ለሰርቲፊኬት መምህርነት ለመወዳደር ሲሄድ አሻሽለሽ በሚቀጥለው ዓመት ትገቢያለሽ አሁን ይቅርብሽ የሚል ነበር። ነገር ግን አባቴ ጡረታ ወጦ ስለነበር ጫና መፍጠር ስላልፈለግኩ በዛ ተወዳደርኩና ጎንደር መምህራን ማሰልጠኛ አስር ወር ከሰለጠንኩ በኋላ ወደ መምህርነት ተቀላቀልኩ ማለት ነው። ሰርተፊኬት ያኔ ቲታይ ነበር የሚባለ ሰርተፊኬት። ተመረቅሽ ለመጀመሪያ ጊዜ የት ተመደብሽ? ለመጀመሪያ ጊዜ እጣ እናወጣለን። እጣ ውጥተሽ በማንኛውም በአገሪቱ ክፍል በደረሰሽ ቦታ ላይ ነው የምትሄጂው እና በአጋጣሚ እጣ ሳወጣ ጋይንት አካባቢ ካለ ልዩ ስሟ ዳንሳ ትባላለች። ከዛ ለአንድ ዓመት ከሰራ በኋላ ከልጆች አባት ጋር ደብረታቦር ይኖር ነበር። እሱ ጋር በትዳር ተገናኘንና ወደ ደብረታቦር ከተማ መጣው ማለት ነው። መጀመሪያ ላይ ስትመረቂ የወር ደሞዝሽ በፖስታት በፖስታ ታሽጎ ነው የሚሰጠን። ከዛ ሁለት መቶ ሁለት ብር የናግት ሀገር ጥር የሚባል ደግሞ ነበረ የወር ደሞዛችን በአመት እንሰጣለን። መቶ ሰማንያ ብር ይደርሰናል ማለት ነው። የሚገርመው ሰማንያ ብሩም አልቀበር ማለት ነው። ከዛ ትዳር ተያዘ ልጅ ተወለደ። ከዛ የመጀመሪያ ልጄን አሁን ዶክተር ናቸው እሱን ወለድኩኝ። በ21 አመት ነው የመጀመሪያ ልጄን የወለድኩ። ከዛ በሁለት አመቱ ሁለተኛ ልጄ ዳዊት ካሳው ተወለደ። ከዛ በኋላ በተለያዩ የተፈጠሩ ሁኔታዎች ምክንያት ወደ ገጠር ወጣሁ ማለት ነው። ወደ ገጠር ስወጣ ሁለቱ ልጆችን ይዤ ነው የወጣሁት። ትንሽ ስሜቴን ረበሸኝ ያን የነበረ ምክንያቱም የሄድኩበት ቦታ ትምህርት ቤቱ አስር ዓመቱ ነው። ነገር ግን ሪሞት ኤሪያ በሚል እንትን ሴትዶበት አውቅ ይቅር በጣም ሩቅ ነው። የስምንት ሰዓት መንገድ ከደብረ ታወር ለመሄድ ብቻ እና በዛ ላይ ደግሞ በጣም ትልልቅ ገደል አለ፣ ወንዝ አለ፣ ተራራ አለ እና ሁለቱን ልጆቼን ይዤ ወደ ዛህርኩ ማለት ነው። በአስር አመት ታሪክ ውስጥ ሴት መምህር ዶ ያውቅም እዛ ትምህርት ቤት እና ሰው ሲያየኝ እንደ ጉዳዬ ማለት ነው የሴት መርጌታ መጣች እያሉ ሰው እንደ ጉዳዬ ማለት ነው። መምህር ማለት ነው እነሱ እንግዲህ መምህር የሚለውን መርጌታ በሚል ነው እዛ አካባቢ እንትን የሚሉ እና የሴት መርጌታ መጣች ብለው እንትን አሉኝ። እና አለው ደስታ፣ ይፈጥርልሻል የመጀመሪያ ሁነሽ እንትን ስትይ እንደ ወር እንዴት ፍላጎቱ ፈጠረ። ሁለት ልጅ ተይዞ ስምንት ሰዓት የእግር መንገድ ተኪዶ ሴት የማይገባበት ቦታ ማስተማር በጣም ቻሌንጅ አለው። ቢሆንም ግን ራሽን ካሳመንሽ ራሽን ዝግጁ ካደረግሽ ብዙ ነገር ታልፊያለሽ። እና ከመጀመሪያውም እንደምወጣ ሳውቀው ራሴን ዝግጁ አድርጌ ነበር። እና ብዙም አልተቸገርኩም ማለት ነው። ስንት ዓመት አስተማርሽ? ከዛ ቦታ ለአንድ ዓመት ካስተማርኩ በኋላ ከዛ ከደብረ ታቦር የሁለት ሰዓት መንገድ የሚሆን ቃናት የሚባል ቦታ መጣሁ ማለት ነው። በአንድ ጉዞ ሁለት ሰዓት ትጓዣለሽ። ከዛ በኋላ በተለያዩ ገጠር ቦታዎች እየተዘዋወርኩ አስተማርኩ። ሰላሳ ስምንት አገልግሎቴ ውስጥ ሀያ ስምንቱን ያሳለፍኩት በገጠር ነው በገጠር ነው እና ልጆቼ በአብዛኛው ገጠር ያዩ ናቸው። እኔ ሆንኩትን ሆነው የኖሩ ናቸው። ትንሽ እድሜያቸው ለትምህርት ሲደርስ ደብረ ታቦር ይመጣሉ ማለት ነው። እና ለእኔ ትልቁ እንትን ምንድን ነው፣ ልጆችሽ ከአንቺ ጋር አብረው ሲሆኑ፣ አንቺ የምታደርጊያቸው እንደሚሆኑልሽ። ስለዚህ ብዙም ችግሩ በፍቅር በተስፋ ነው እንትን ምትዩ አስቸጋሪ ነገር የሚሆኑ ከእጅ ሲወጡ ውሏቸውን ማወቅ አትችም። ትምህርታቸውን መከታተል አትችም። ያጡት የጎደለባቸውን ነገር መሙላት አትችም። በቅርቡ ነሽ ማለት ነው እና ያንን ክፍተት ላለመፍጠር በቀን አራት ሰዓት እጓዛለሁ። ከቅድም ካልኩሽ ከቃናት አንደኛ ደረጃ ትምህርት ቤት ወደ ቤቴ ማለት ልጆች ወዳሉበት እና አትመላለሱ የምትባል መልእክት ስትመጣ ስብሰባ ላይ ለእኔ ትልቅ ሰቀቀን እሱ ነው። መንገዱ ምንም አይመስለኝም። የመጨረሻ ከተማው መግቢያ ላይ ሲደርስ ድካሜ ሁሉ ይጠፋል። ልጆችን በማሰብ ግን አትመላለሱ የምትል ነገር ታሳቀኝ ነበር። ስራ የሚጀመር ሁለት ሰዓት ነው። እኛ ግን ቀድመን አንድ ሰዓት ተኩል እንገኛለን። በሌሊት ነው የምንጓዘው። አስራ አንድ ተኩል ከቤት እንወጣለን የሁለት ሰዓት መንገድ እንትን ብለን አንድ ሰዓት ተኩል ስራችን ላይ እንገኛለን። ከዛ በኋላ ከሁለቱ በኋላ የተወለዱ ሁለት ሶስት ልጆች አሉ። በቀን አራት ሰዓት ልጆችን በፎጣ አዝዬ አመላልሳለሁ። ከዛ እድሜያቸው ለትምህርት ሲደርስ ከአባታቸው ተዋለው ደግሞ ሌላ ልጅ ይተካል። የገጠር ልጆች እዛ የሚማሩ እስከ ስድስተኛ ክፍል ተምረው ሰባተኛ ደርሰው ቀለብ የሚሰጣቸው ማቴሪያል የሚያሟላላቸው የሚያጡ ልጆች አሉ። እነዛ ልጆች ስነ ምግባራቸውንም ባህሪያቸውንም ማጠናና ኑ ከኔ ልጆች ጋር ብዬ ይዤ እመጣለሁ ተያገኘው ከእኔ ልጆች ጋር አብረው እንዲማሩ አደርጋለሁ። በቃ ልጆቼ እንደሆኑት ነው። በምችለው አቅም እየረዳኋቸው ከልጆች ጋር አብረው እንዲኖሩ ማለት ነው እና ወደ አራት አምስት ልጆች በዚህ ሁኔታ ላይ ከልጆች ጋር እንትን ብያለሁ ማለት ነው። አንዳንድ ጊዜ ሁኔታዎች በአንቺ ላይ የሚፈጥሩት ችግር በልጆች ላይ ከፍተኛ ተጽዕኖ ያሳድራል። ስለዚህ የኔም ልጆች ለዛ ችግር ተጋላጭ ነበሩ። ያደረጋትን ጥሩ ያልሆነች ባህሪ ብሎ የሚገልጻትን ይጽፋታል። ልጆች ሲያጠኑ ሌሊት ላይ በሆነች ነገር አያቸዋለሁ። ምን እየሰሩ ነው? ምን እያደረጉ ነው? የያዙት መጽሐፍ፣ የያዙትን ደብተር ሁሉ ቸክ አድርጌ ባላዊ መንገድ ተመልሼ እሄዳለሁ ከዛ ጠዋት ላይ ይሄድና ያችን ነገር አገላብጣለሁ ማለት ነው። ነገር ምናልባት ለዳዊት ላልነገረው ይችላለሁ፣ ግን ያውቃል፣ ይሄ እንደማደርገው ያውቃል። ከዛ ያቺ የጻፋት ነገር አይለው ጥፋተኝነት ስሜት ተሰምቶት ወደ ሌላ ነገር እንዳይገባብኝ በቃ የሆነውን ነገር አውቀዋለሁ፣ እንደዚህ እንደዚህ ሆኗል። በቃ አሁን ይሄ ማድረግህ ምንም ችግር የለውም ግን ጥሩ ስላልሆነ ለቀጣይ ላትሰራ ቃልግባልኝ ነው የምለው። በግልጽ እንደዚህ ይሄ ይሄ ነገር ተፈጥሯል፣ አውቄያለሁ፣ እንዳትቸማቀቅ ግን ከዚህ በኋላ ላትቀጥል ቃልግባልኝ ነው የምለው እና ከዛ ፍተሻ እገባለሁ ማለት ነው። በየጊዜው ብዙ ቦታዎች ላይ ለመደበቅ ይሞክራል፣ አገኝበታለሁ። የሆነ ጊዜ ላይ ፈለግኩ፣ አጣሁ ፈልጌ ሳጣ ታላቅ ወንድሙን ጠየኩት። ይሄ ልጅ መሳል አቆመ እንደ መጻፍ አቆመ እንደ ስለዋ እየፈተሽ ስታስቸግሩ፣ አሁንማ አጣራ ላይ ሰቀላለኝ። ኧረ ከዚህ በኋላ መሳላ ላይ አልወጣም። እንግዲህ እኔ አሁን በጣም ነው ከምር ስነግርሽ ብዙ ነገር እሱ ነው ማለት ይችላል። አዎ ብዙ ነገር እሱ በ ተመራማሪ ነበረ በዚህ በስፔስ ሳይንስ። አሁን ለከፍተኛ ትምህርት ወደ ውጭ ሂዷል። ስድስት ወር ስምንት ወር አስቆጥሯል ከሄደ ማለት ነው። ሶስት ወንድ፣ ሁለት ሴቶች ነው ያሉን። የመጀመሪያ ሴት ልጄ በሜካኒካል ኢንጂነሪንግ ተመርቃለች። በአሁኑ ሰዓት እዚህ ባህር ዳር በመንገድ ትራንስፖርት ውስጥ ትሰራለች። አራተኛዋ ልጄ ሴት ናት። እሷ አሁን የዩኒቨርሲቲ ተማሪ ናት የመጨረሻው ልጄ ብርሃኑ ካሰው ይባላል እሱ የዘጠነኛ ክፍል ተማሪ ነው ያሉበትን ደረጃም ነግረሽኛልና ደስተኛ ነሽ ከዚህ በላይ ነበር ልጆቼ የምጠብቃቸው ከዚህ በላይ ነው ከዚህ በላይ ነው እና አሁንም ይቀረኛል ቀር እድሜያቸው ደግሞ ገና ልጆች ህፃናቶች ስለሆኑ ማለት ህፃኑም ገና ያልደረሰ ነው። ሌሎችም ደግሞ ባላቸው ቀሪ እድሜ ላይ ያሳኩታል ብዬ ተስፋ አደርጋለሁ። እንደኔ ምኞት፣ እንደኔ ራዕይ ልጆቼ ካሰብኩት ደረጃ ላይ ደረሱ ብዬ አላምንም። ግን በቀሪ እድሜያቸው እዛ ሃሰብኩት እርከን ላይ ደርሰው ደስ እንዲለኝ ያደርጋሉ ብዬ ተስፋ አደርጋለሁ። በባህር ዳር ዙሪያ በሆኑ ትምህርት ቤቶች የተመደው መመራን የመማር ራሳቸውን የማሳደግ እድል አግኝተዋል። እንደኔ ላሉት እናቶች ደግሞ በተለያየ ገጠር ቦታ ለሚኖር መማርና ራስን ማሳደግ ፈታኝ ነበረ። በኋላ ላይ ግን የርቀት ትምህርት መምጣት ጀመረ። በዛን ጊዜ ግን ከልጅ ማሳደግ ጋር ተጽዕኖ ከባድ ነበር። እኔ ባልማር ባለቤቴን አደረግኩ ማለት ነው። ደብረታቦር ኮሌጅ ተከፈተ። በዛ በመማር የዲፕሎማ ለመመረቅ በቃው። እንግዲህ ቀደም ሲል ባለቤት እንዳረፈ ነግረሽኛለሁ። እንግዲህ በተለይ እታች ያሉ ልጆች አልደረሱም ብዬ አስባለሁ። ያለ አባት ልጆችን ማሳደግስ ምን ይመስላል? አዎ ትልቁ ነገር እሱ ነው። ያለ አባት ማሳደግ ልጆችን ከባድ ነው። ትልቁ ነገር ምንድን ነው? በዛን ሰዓት የመጀመሪያ ልጄ ስራ ላይ ስለነበረ ያን ክፍተት እሱ ይደፍንልኝ ነበር ማለት ነው። ታዲያ ወደ ባህር ዳር በምን አጋጣሚ መጣሽ? ጡረታስ መቼ ተወጣ? ባህር ዳር የመጣሁት በ2011 ነው። በዝውውር ተገኘ። በዝውውር የመጣሁትና ከዛ አንዳንድ ነገሮች ማለት ባለቤቴን ከማጣት ጋር ተያይዞ መቋቋም የማትችይው አንዳንድ ነገር አለ። ብታምቂውም አንድ በቃ ፈንቅሎች ሊወጣ የሚችል ነገር ሊኖር ይችላል እና ብዙ ነገሮችን መቋቋም ሲያቅተኝ መጣሁ ወደዚህ። ዞሮ ሞላሁ እግዚአብሔር ይመስገን አገኘሁ መጣሁ ማለት ነው። ጠይማ ትምህርት ቤት ለስንት ጊዜ? ለአምስት ዓመት ጠይማ ከሰራ በኋላ በዚህ ዓመት ህዳር ሰላሳ ላይ የመምህርነት ታሪኬ ተቋጨ ማለት ነው። ከጡረታ በኋላ ከጡረታ በኋላ አሁንም ለመስራት በአካልም በስነ አይምሮም በስነ ልቦናም ዝግጁ ነኝ እንደነገርኩሽ። ግን ከልጅነት ያላሳኳቸው ብዙ ህልሞች አሉ። በልጅ መውለድም በገጠር ህይወት በመኖርም ብቻ ብዙ ነገሮች ተሰነካከሉብኝ እና። ውስጤ ላይ ስነ ጽሁፍ የመጻፍ እንትን ነበረኝ እና እያቆራረጥኩ የተውኳቸው ብዙ ነገሮች አሉ። አጋዥ መጽሐፍን ለመጻፍ ጀምሬ የተውኩት አለ። የመጽሐፍ ዝግጅት በሚደረግበት ሰዓት አዲስ መጽሐፍ ሲቀየር በዛ ውስጥ ተሳታፊ ነበርኩ። ለአንድ ወር እዛ ቆይቻለሁ፣ በመጽሐፍ ዝግጅት ከዛ አብሬ ነበርኩና ያቺ ክፍተት፣ አንድ ወር እረፍት ጊዜ ተጠቅሜ አጋዥ መጽሐፍ ለመጽሐፍ አዘጋጅቸው ነበር። እነዚህ አቆራርጭ የተኳቸውን ብጨርስ ሌላው ደግሞ እንግዲህ እድሜሽ እየገፋ ሲሄድ ሌላ ልም ትመኛለሽ አይደለ? በመንፈሳዊ ህይወት ራሴን አብቅቼ ብኖር ደስ ይለኛል። እሱን ነው ማስበው። እንደማሳካው ተስፋ አደርጋለሁ። እግዚአብሔር ጋር እኔ ምኞች እንዲሳካልሽ ትመኛለሁ። አመሰግናለሁ። ከበራሽ ተመልካቾቻችን፣ ከወይዘሮ ዘውዲቱ ጋር የማደርገው ቆይታ ይህ ብቻ አይደለም። ልጆቻቸው እንዲሁም ደግሞ የቅርብ ጓደኞቻቸው ባሉበት ደግሞ እንገኝና ስለ እናታቸው ልጆች ምን ይላሉ፣ ጓደኞቻቸው ስለ ወይዘሮ ዘውዲቱ ምን ይላሉ የሚለውን ደግሞ ወደ እናንተ እናደርስላችኋለን። አሁንም አብራችሁን እንቆዩ። ولا جنات تقول

አብዩ ካሳው ይባላል የመጀመሪያ ልጅ ነኝ ከመጣው ወደዚህ ዓለም ከመጣው ጊዜ ጀምሮ ያለውን ነገሮች ብዙ ነገሮችን በእነሱ በሕይወታችን ውስጥ ብዙ ነገር ስለኛ ያሳለፈችውን ውጣውረድ ሁሉ እንግዲህ ከሌሎቹ በተሻለ በሚቻል መጠን እንትን ላለው አውቃለሁ ማለት ነው። ያሳለፈችውን ውጣውረድ እኔም ብቻ ሳይሆን፣ ለትንንሾቹም ደግሞ ሁልጊዜ ስለምታወራን፣ ታሪኳንም ስለምታጋራን እነሱ ጋር ገጠር አብረን እንሄድ ነበረ። ግን ደግሞ ትምህርት ቤት ስንደርስ፣ ትምህርት ቤት ስንገባ ደግሞ ትታን መሄድ ግድ ሲሆን እንሄዳለን ማለት ነው እና በዛ መንገድ ነው ያደግ ነው። በብዙ ውጣ ውረድ ብዙ ፈተናዎች ነበሩ። እሷም ብቻ ሳትሆን አባታችንም እስከ ተወሰነ ጊዜ ድረስ ወደ ከተማ ቀድሞ እሱ የመግባት እድል ስለነበረው ከዛ በፊት በነበረው ጊዜ ግን በብዙ ውጣ ውረድና በብዙ ችግር ነው ያደግ ነው። ያም ሆኖ ግን ያንን ነገር ፊል ሳናደርገው ያንን ክፍተት አሁን ባለው ህይወታችን ላይ ለብዙ ጥንካሬያችን መሰረት እንዲሆን እንጂ በህይወታችን እነሱ እንደዚህ በመሆናቸው ይሄ ጎደለብን ብለን የምናስበው ነገር እንዳይኖር ሆነን ያደግ ነው። ልጅን ማሳደግ ከሚለው ውጭ ብዙ ራይ እንዲኖረን በውስጣችን ትልቅ ተስፋ ይዘን ትልቅ ደረጃ እንድንደርስ አሁንም አልበቃኝም ትለናለች። አሁንም አይበቃኝም ነገም ከዚህ የበለጠ እንድንሆን ትፈልጋለች እና ያን ነገር በውስጣችን አሳድራለች። ብዙ ያልተናገርናቸው ነገሮች አሉ። ብዙ ውጣ ውረዶች፣ በየቀኑ ፔኖች አሉ። ያን ሁሉ ብዙ ውጣ ውረዶች አሳልፈሽ ዛሬም ነገ እኛ ስደክመንም በርቱ እያልሽ እስከዚህ ድረስ እንድንደርስ ስላደረግሽን እግዚአብሔር አምላክ ረጅም እድሜና ጤና ይስጥልን። ከእናት ጋር ዜድ ነው የምትሏት እናንተ ቆይታ እያደረግን ነው እና በተለይ አንተ ከልጆች ትንሽ እንዳስቸገርካት፣ አሁን ላይ ደግሞ በጣም የምትመካብህ የፈለገ ብታስቸግርህ ደግሞ የሚገርምህ ሚስጥር ልንገርህ እሱን ነው የምወደው ብላኛለች። ሌሎች እንዳትቀየሙ ያስቸግረኝም ወደዋለሁ፣ እያለችኝ ነበርና፣ እንዴ ምን አይነት እናት ነች የሚለውን መልስልኝ እስኪ ያጠራ አድርገህ ልክ እነዚህ አንድ ላይ ተሰብስበን ይህን ቀን ስላከበርን በጣም ደስ ይለኛል። በጣም ትልቅ ነገር ነው። ምናልባት አንዳንዴ ከውስጣችን ያለውን ለመግለጽ ቃላት ጎበዝ ላንሆን እንችላለን። እጅግ በጣም እየተሰማኝ ያለውን ስሜት እኔ ነው የማውቀው። እጅግ በጣም ደስ ብሎኛል። ብዙ ጊዜ አንድን ኃላፊነት ከውጭ ላይ በስራ አለም ላይ ያለውን ብቻ መሸከም ምን ያህል ከባድ እንደሆነ ይታወቃል። ቤት ውስጥም በርካታ ኃላፊነቶችን ይዛ ነው የምትሰራው። ቤት ውስጥ ያላት ድርሻ በጣም ትልቅ ነው እና ልጆችን በማሳደግ በማስተማር ጋይድ በማድረግ በጣም ትልቅ ሮል አላት፣ ትልቅ ድርሻ አላት። ከህይወታችን ቀደም ሲል እንደተገለጸውን በተለይ ከእኔ ጋር በጣም ብዙ ትዝታዎች፣ ብዙ ታሪኮችን አብረን አሳልፈናል። እናቴ በመሆንሽ እኮራለሁ። ብቻ ሞራል እና ማቴሪያል ድጋፎች ነው አሁን ካለውበት ደረጃ የደረስኩት እንጂ ከዛ ባሻገርም ደግሞ በትምህርት ቤት እጅግ በጣም የምትወደድ ምስጉን መምህር ነች። እኔ እስከማስታውሰው ድረስ አንድም ቀን ትምህርት ቤት ስትቀር አይቻላቅም እውነት ለመናገር እና ያ የስራ ጥንካሬ ያ የስራ ዴዲኬሽን ዛሬ እኛ ላይ ተጋብቷል እና በዛ የስራ ፍቅርና ሞደር ነው እኛም ዛሬ ስራችንን ወይም ትምህርታችንን የምንማር እና አንዳንዴ በንግግር ብቻም ሳይሆን በተግባር ብዙ ነገሮችን ታስተምረን ነበር። እዚህ ስኬት ስለበቃሽ እንኳን ደሳለሽ፣ እንኳን ደሳለን። ረጅም እድሜ ከጤና ጋር እንድትኖሪልን እንፈልጋለን። እጅግ በጣም እንወድሻለን። በደይካ ሰው እባላለሁ፣ ሶስተኛ ልጅ ነኝ። እናታችን እንግዲህ በጣም ጠንካራ ነች። ለእኛ ጥንካሬ ነው። እኔ በብዙ መንገድ ጠንካራ ነኝ ና ያን ጥንካሬን የወሰድኩት ደግሞ ከእናታችን ነው ማለት ነው እና ቤት ውስጥ መገደብ እንደሌለብኝ ወደ ውጭ ወጥቶ መስራትን፣ ውጭ ደግሞ ሰርቶም ስኬታማ መሆንን የተማርኩት ከእናታችን ነው። እጅግ በጣም አመሰግናለው ለሁሉም ለተደረገልን መልካም ነገር በሙሉ። ረጅም እድሜ ይስጥልን። በጣም እንወድሻለን። አመሰግናለሁ። ማርያሞይት ካሶባ ያለው አራተኛ ልጅ ነኝ። እናቴ እንኳን ለእናቶች ቀን በሰላም አደረሰሽ። እዚህ እንደ እናትም እንደ አባትም ሆነሽ እዚህ ስላደረሽን በጣም እናመሰግናለን። ከዚህ በኋላም የተሻለ ነገር ኑሮን አንቺ ለመጦር ያብቃል። ሺህ አመት ኑሪልን። አመሰግናል። ስሜ በአምላክ ታደለ ይባላል። የዘዴካ ሰውን ባለቤት ነኝ። ይሄም ቤተሰብ ተቀላቅ ያለው ማለት ነው። በዚሁ አጋጣሚ እንኳን ለእናቶች ቀን በሰላም አደረሰሽ እላለሁ። ትልቅ ምስጋና ነው ያለኝ። ቀሪ ዘመንሽን የተባረከ ይሁን። ብርሃኑ ካሰው ይባላል። እንግዲህ እናታችን እንደ አባትም እንደ እናትም ምናምን ነው፣ እኛን ያሳደገችም ምንም፣ አባታችን ቢያርፍም ምንም የጎደለብን ነገር የለም። እናታችን አመሰግናለሁ። ስሜ አይዳ ግርማ ይባላል። የዶክተር አብይ ባለቤት ነኝ። ይህን ቤተሰብ ከተቀላቀልኩ ሶስት አመት አለፈኝ። አሁን ወደ አራት እየተጠጋው ደው። ከእሷ ያው ጥንካሬዋን ብዙ ነገር አሳልፋለች። ያው በታሪክ ባላቅም በታሪክ ስታወራ እንደሰማሁትኝ ብዙ ነገር አሳልፋለች። በጣም ብዙ ነገር ማለት ነው ተምሬያለሁ። ጥንካሬዋን የጎደለኝን ነገር ብዙ ነገሮችን በቃ እሷናት የምታደርግልኝ። ይህን ማጋነን ሳይሆን ያው እግዚአብሔር በሚያውቀው ማለት ነው። ረጅም እድሜ ይስጥሽ ማለት ቃላት ያጥረኛል። በቃ ወድሻ አለሁ። ሌላ ቃላት ምንም ማለት አልችልም። በጣም ነው የምወድሽ። በመጀመሪያ አመሰግናለሁ ለዚህ እድል በመብቃት ስለሷ ለመግለጽ። እዚህ በመገኘቴ በጣም አመሰግናለሁ። መምህርት ማዛ ደምስ ይባላለሁ። ያው እንግዲህ ከዜድ ጋር ሶስት ትምህርት ቤት ነው አብረን የሰራ ነው። የተከበረች መምህር ናት የነበረች። ያው አሁን ጡረታ በመውጣቷ ማለት ነው፣ በዚህ አመት ነው ጡረታ የወጣችው። ለእኛም አሪያ ለምንከተላት አርያ የሆነችን በጣም ምስጉን መምህር ነች። በልጆቿን በምታሳድግበት ጊዜም በጣም ገጠር ተሸክማ ጭቃው ዝናቡ የሚገርማችሁ ነገር በዛ ሜዳ ዝናብ ስንመጣ እሷም ለፍታ ደክማ ልጆቿን እዚህ ስላበቃች እኔም አመሰግንሻለሁ። ኖሬልኝ ሻመት ኖሬልኝ እላታለሁ። ከአንቺ ብዙ ነገር ነው የተማርነው። ሴቶች እናቶች ልጅን በተለይ አሳድጎ እንዴት ትልቅ ደረጃ ማድረስ እንደሚቻል እና ቀረ የምትዩ ነገር ላስተላልፍ፣ የምትዩ ነገር ካለ ለአንቺ እድል ልስጥሽ። ልጆች የሚውሉበትን መከታተል አስፈላጊ ነው። ልጆችን ብቻ ሳይሆን አብረቸው ያሉ ጓደኞችንም እነሱንም አብሮ ማጥናት፣ መከታተል አስፈላጊ ነው። ልጆችን በቅርበት እንዳይፈሩ ሆኖ ማለት ነው። ልጆችን እንደ የዕድሜ እርከናቸው የምናደርግላቸው የሚሰሙትን፣ የሚያዩትን፣ የሚናገሩትን ነገር በእድሜ እርከናቸው መመጠን ያለብን ይመስለኛል። አሁንኛ ሙዝ ገዝተሽሌና ብትለይ ልጄ የሙዝ እናት ሞታለች ብል አምነው ይቀበሉኛል። የአሁን ልጅ ግን በዚህ መንገዱ ማታለል አይቻልም፣ ምክንያቱም አልሞተች። የተቀረጹበት መንገድ ልጅ ሲያለቅስ በአባባያ ስልክ ነው የሚሰጠው። ምግብ አልበላ ሲል እንዲበላም ግፊት የሚያደርጉ ፊልም በማሳየት ድራማ በማሳየት ሊሆን ይችላል። ስለዚህ ያ ነገራቸው ከእድሜያቸው ቀድመው ብዙ ነገር አወቁና የሶስት ዓመት ልጅ የአዋቂ ወግ ያወጋል፣ በሰባት ዓመታቸው ማህበራዊ ጉዳይ ያወራሉ። እና ይሄ ነገር የተመጠነ ቢሆን እንደየእድሜ እርካ ናቸው። በጣም በርካታ ነገሮች አሉ። ምስጋና የደረሳችሁ እላለሁ። እኔም በጣም ነው የማመሰግነው። ዛሬ እንደው ጊዜው ሰዓቱም ሰጥቶ ከዚህ በላይ ብናወራ ብዙ ምስጢር ያለሽ እናትነሽ እና እኔን ጨምሮ ሌሎች ሴቶች በተለይ ልጅን በምንም ችግር ውስጥ አልፈን አሳድገን ትልቅ ደረጃ ማድረስ እንደምንችል አንቺ ምሳሌ ነሽ፣ በቃ ስለዚህ ዛሬ በእናቶች ቀን የእውነትም ትክክል እናትን የወሰድኩት ብዬ ነው የማስበው እና ለዚህ ሲባል ሁሌም እንደው የእናቶች ቀን በሆነ አይደለም፣ አንድ ቀን እንዲሁም ያንሳል፣ አይደለም፣ ያንሳል፣ ያንሳል። ለእናት ሲባል በተለይ የወለደ ያውቀዋል እና እኔን ጨምሮ ሌሎች እናቶች ከአንቺ ቁም ነገር ነው የተማርነው። ልጆችም እንደዚህ ተዘጋጅታችሁ ተጠብቃችሁ፣ አመሰግናለሁ። እግዜር ይስጥልሽ። እኔም አመሰግናለሁ። የተወደዳችሁ ተመልካቾቻችን ምንትዋብ ፕሮግራማችን ነው ስትከታተሉ የቆያችሁት። አማራ ሚዲያ ኮርፖሬሽን ዛሬ ምንትዋብ ፕሮግራማችን ልዩ ዝግጅት የእናቶችን ቀን ምክንያት በማድረግ ወይዘሮ ዘውዲቱ ታረቀኝ ጋር ያደረግነው ቆይታ ይህንን ይመስል ነበረ እንግዲህ ጥሮታ መምህር ነው በሚለው ነው አይደል? አዎ ራሱ አይደል ከመምህርት ጋር ነው ቆይታ ያደረኩት። እኔን ጨምሮ ሌሎች እናቶች በተለይ ልጅን ምንም ችግር ቢፈጠረንም ምንም ችግር ቢፈጠርም ከዛ ችግር ደግሞ ተወተን ልጆችን አሳድገን የልጅ ልጅ ማየት ሁሉ እንደምንችል ከሷ ጥንካሬ የምንረዳ ይሆናል። ይህንን መልእክት ወደ እናንተ ያስተላለፍን ነው የዛሬውን ፕሮግራም የምንቋጨው። ስለተከታተላችሁ እናመሰግናለን። ጤና ይስጥልኝ።